ሆነ ኢላ አን የሻ አላሁ ረቡል ዓለሚን ትኩረታችሁ ከኔ ጋር ነው። ይሄ የቁርአን አንቀጽ ስለ ሁለት ፈቃድ ነው የሚናገረው። ወማ ተሻኡ፣ ማንኛውንም ነገር ለማድረግ አትሹም ሲል ሰው ፈቃድ አለው ማለት ነው። መሽያ አለው ያን ፈቃዱን ተጠቅሞ አንድን ነገር ማድረግ ማከናወን ኸይርም ይሁን ሸር ይችላል ማለት ነው። ነገር ግን ወማ ተሻኡ በዛ በተሰጣችሁ ነፃ ምርጫና ፍቃድ አንድን ነገር ምታከናውኑ አትችሉም፣ ኢላ አንየሻ አላ አላህ ቢሻላችሁ እንጂ በምኑ በዛ በሰጣችሁ መሽና እሱ በሰጣችሁ ፍቃድ ያ የፈለጋችሁትን ነገር ከይልም ይሁን ሸር ትሰሩትና ተተገብሩት እውን ታደርጉት ዘንዳ እኔ ብፈቅድ እንጂ ያለ ምንም ነፃ ፍቃድ ብሰጣችሁ ምንም ምርጫ ቢኖራችሁ ከእኔ ፈቃድና ቁጥጥር ውጪ በሆነ መልኩ ግን ምን አገባህ አንተን ብላችኝ እኔ ጣልቃ ሳልገባ ልታከናውኑት የምትችሉት ምንም ነገር የለም። እኛነው ይሄ ማለት እኛ ምርጫ የለንም ማለት ሳይሆን ምርጫችንን በምርጫው ሥር አድርጎ ፈቃዳችንን በፈቃዱ ሥር አድርጎ የበላይ ተቆጣጣሪያችን ገዢያችን መሆኑን ነው ሚነግር እንዲሆን እንዲሳካለን የፈቀደ ጊዜ ይለቀናል በሰጠን ነፃ ምርጫ እንንቀሳቀሳለን። ኸይር የሚሆን ሸሩ እኛው እናከናውናለን። ለኸይሩ ተውፊቁን ካገኘን አጅር ይኖረናል፣ ለሸሩ ደግሞ በወንጀል በኃላፊነት እንጠይቃለን። ተግባባል እንጂ እናንተ አትሹም ማለት ሮቦት ናችሁ ነፃ ፍቃድ የላችሁም ማለት አይደለም። ያማ ቢሆን ከመነሻ ሰው መሽአ የለውም ተብሎ አይነገርም ነበር። ይሄ ማለት ግን መሽአ የለውም የተባለው ጌታው ይሻለት እንጂ ሲባል ፈቃዱን በፈቃዱ ስራ አድርጎ የሚቆጣጠረው የበላይ ገዥ ጌታ እንዳለው እንዲያውቅ ሚግሬሽን አለብን ይለፍ ተብሎ ሲመታልን ነው። ምናልበው ተግባባ። አለም የሚመራው